ይቀር እንድትል ከሄዱ ጋር አስማማኝ አይደለች። እሷም አስቸገረች። እንግዲህ ፈቃደኛ ባልሆነችበት ሁኔታ አግባባቱ የሚከብድ ደግሞ፣ እሷ ብቻ ሳትሆን ካሌብም እንዳዘነብን እንኳን እኔ ትንሹና ፈጣሪ እንኳን የበደሉትንና የሰቀሉትን ይቅር ብሏል እኮ። በጣም አመሰግናለሁ ትልቅ

የካሌቭ አባትና ትሁት ቲና በምታደርገው ነገር እስከ መጨረሻው ድረስ አሁንም ድራማቸውን መስራት እንዳለባቸው እና ቲና ክፋት በቃኝ እስከምትል ድረስ እኛ መቀጠል ይኖርብናል። አሁን ተመልሽ ወደ ቤት የምመጣ ከሆነ ነገሮቹ ይበለሻሻሉ፣ ለሌላ ክፋትም ማነሳሳት ይሆናል። ዳንኤል በስለላው አግዘኝ በማለት ዳንኤልንም ቃል አስገብተውታል። በእርግጥ ዳንኤል ከቲና ጋራ በመሆን አንዳንድ ስህተቶች በመስራት ቱ ሽማግሌውን ያበሳጩት ቢሆንም አሁን ላይ ግን ሊክሳቸው ቆርጦም ተነስተዋል። አባዬ እስካሁን ለበደልኩ ሁሉ ከልብ ይቅርታ እንድታደርግልኝ እንጂ አሁን የምትለኝም ሁሉ ለመታዘዝ ዝግጁ ነኝ በማለትም ዳንኤል አሁን ላይ ሙሉ በሙሉ ማንነቱን በመቀየርም ከካሌብ ጋር ይቅርታ እስከ መጠየቅ ደረጃም ደርሷል። እዚህ ሁኔታ የተቀየረው ዳንኤል ዛሬ ላይ ቲና በምትደውልበት ሰዓት እንኳን በድብብቁሽ ማውራት አልፈለገም። ይልቁንስ ከካሌቭ ፊት ለፊት ላውድ አድርጎ ነበረ የምትለውን የሰማት። ታዲያ ከንግግሯ መካከል ያንን ከሲ መግደል አለብኝ የሚለው እጅግ አስደንጋጭ ነገር ነበረ። ካሌቭ ይህንን ሲሰማ ሰውነቱን ወረረው፣ ትግስቱንም ተፈታተነው። ከዚህ በኋላ ቲና ወደዛ ቤት እየመጣች የምታስመስለውን ነገር ሊታገሳትም አልፈለገም። እስከ መጨረሻም ካሌቭ ሽጉጡን አቀባብሎ ና ተዘጋጅቶ ነበር የጠበቃት። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ዛ እያልኩኝ ትሁት ድራማ ክፍል አርባ ሶስት ምን አዳዲስ ትዕይንቶች ተመለከትን አብረን የምንከታተል ይሆናል። እንግዲህ ወይዘሮ ቲና ከአጋቹ ጋራ በተነጋገረቸው መሰረት አጋቹ ድንገት ከወደቀበት ሲነቃ አባይን ስላጡት አሁን ገድየዋለሁ የሚል ነገር ለቲና ነግሯታል። ሆኖም ይሄ እውነት ነው ብላ በመቀበል ቀበሌ ድረስ በመሄድም አርቲፊሻል የሞት ሰርተፊኬት እስከ ማዘጋጀት ደርሳለች። ይህንን ያደረገችበት ምክንያት ደግሞ ሕጋዊ ሚስቱ ስለሆነች በሀብት በንብረቱ ለመካፈል ካላት ጉጉት የተነሳ ነበረ። ታዲያ የአባይን ሰርተፊኬት አስፈላጊ ይሆናል ብዬ ይዤ መጥቻለሁ። እናም ከዚህ በኋላ አልቅሰን እርማችንን እናወጣ እያለችም ካሌብም የአባይን ሞት አምኖ መቀበል እንዳለበትና እርስ በርሳቸው ተላቅሰው ምርማቸውን ማውጣት እንዳለባቸው እየገፋፋች ነው። ቶትም እንግዲህ ድራማቸውን ማስቀጠል ስላለባት አብራ እያለቀሰች እና ቲና ምን ያህል አባዬን ተወዳቸው እንደነበረም እያሾፈችባት ነው። ማለትም እኔ እኮ ከምንም በላይ ያሳዘነ ነገር ቢኖር ቲና ላባዬ ያላት ፍቅር ነው የሚል ነገርም ተናግራለች። ሆኖም ሁለታቸው ሲላቀሱ ካሌቭ ግን ረፉ አቁሙት፣ እንግዲህ ልቅሶውን በአባዬ ላይ አታሟርቱበት የሚል ነገርም ተናግሯል። ማለትም በአባቱ ላይ እንዲህ አይነት ቀልድ መቀለድም አልፈለገም እና ዳንኤልም ዛሬ በሚያስገርም ሁኔታ ከኤደን ጋር ተገናኝቶ ይቅርታ እንድታደርግለት ጠይቋታል። በእርግጥ ኤደን ለይቅርታ ልቧ ክፍት አይደለም። ገኛ ብላ የምታምነው ዳንኤል ከሌላ ሴት ጋር መወስለቱን ከሰማች በኋላ ይኸው ጆሮ ዳባ ልበስ ብለዋለች። ፍሬ ላይ ግን አባባ ከታሰሩበት ቦታ ሄዶ በከፈለው መስዋዕትነት እጅግ በጣም አድንቀዋለች። ይህንን ማድረጉ አእምሮዋ በላይ ሆኖባታለም ከአባባ ጋራም ተገናኝተው በእሷ መካከል አብረው እንደተቀመጡ ይህንን ምስጋናም ችሮታል። እንግዲህ ይህንን አጋጣሚ ዳንኤልም ለመጠቀም እየሞከረ ነው። ማለትም ወደ ነበረ ፍቅራቸው እንዲመለስና ኤደን ይቅርታ እንድታደርግለትና አባባ አባባን በመካከል ሽምግልና ገብተው ሁለታቸውን ማስታረቅ እንዳለባቸውም አባባን ጠይቀውታል። አባባን በእርግጥ ከዚህ በኋላ ኃላፊነቱን ለራሷ ለሄደን እንጂ እኔ አይመለከተኝም፣ ደግሞም እንዲህ በድንገት ይቅርበው ከመላት ለነገሮች ጊዜና ቦታ ወስዳ ልታስብበት ግድ ይላል በማለትም ነግረውታል። ሄደንም እሱን ተውና አባዬ ምን አይነት ነገር ነበር የገጠመህ? በማለትም ያሳለፉትን ስቃይና ፈተናም አንድ ባንድ እንድትነግራቸውም አድርጋለች። ካሌቭም የቲና አስመሳይነት አሁን ስሜታዊ እያደረገው እና እየተናደደባት ስለመጣ ይችን ሴት ግን በዚህ ልክ እንዴት ነው ልንታገሳት የምንችለው? ታውን ተናግሬ ከዛ በኋላ የመጣው ይምጣ በማለት በቲና ላይ አንዳች ነገር ለማድረግ የሚቸኮለ ይመስላል። ትሁትም የራሷን ክፋት እንዲህ በድራማ እያዋዛን ማቃጠል ነው እንጂ በማለትም ለካሌቭ ነግረዋለች። ካሌብ ግን ይህ ነገር በጣም እየተፈታተነው ነው መጥቷል። ታዲያ ዛሬ ላይ ከአባቱ ጋራም ተገናኝቶ ልጅ የነገር ግሆን አደራ ህይወት እንዳለውም አትንገሯት፣ ደስታዋ ሙሉ ይሆንላት፣ እናንተም ቀስ በሉ ተረጋጉ፣ ተደጋጉ በማለት ልጆቻቸውን አስጠንቅቀዋል። ዳንኤልንም እንደዚሁ። ነገር ግን እስከ መቼ ይህ ሁኔታ ይቀጥላል የሚል ጥያቄም በሁላቸውም ተፈጥሮባቸዋል፣ እና ከዚህ ክፋቷ እስከምትመለስ ድረስ እነሱም በድብብቅ ቆሻቸው መቀጠል እንዳለባቸውም ተናግረዋል። ታዲያ ወደዛ ቤት ከመመለስ ይልቅ ውጭ ሆነው የስለላ ዳንኤልን አሰማርተው አንድ ባንድ የቲናን እንቅስቃሴ እንዲነግሩትም አድርገዋል። ሌላይ ላይ አባባ ያስገርማቸው ነገር ቢኖር የሞት ሰርተፍኬት አዘጋጅታ ደስታ ላይ እንደሆነችም ነግሯቸዋል። ይህኔ አባባም በቃ ምንም ነገር ትንፍሽ እንዳትሉ እርሷ መብቷ ነው መደሰት በማለትም ገልጸዋል። እቅዷ ያባቱን ሞት አርድታ ካሌብ እንዲደናገጥና የሀዘን ልብስ ለብሶ እንዲቀመጥን ፍላጎቷ ነበረ። እርሱ ግን ቲቪ ከፍቶ አንዳንድ የተለያዩ ዜናዎችን እያየና ራሱን እያዝናና ነው። ሆኖም እንዴት አባዬ ሙቶ አንተ ግን ቲቪ ከፍተ ትቀመጣለህ? እርሱንም ትቀይራለህ ስለ አንተ ግን ምንም የቀየርከው ነገር የለም በማለትም ነገረችው። ካሌብም ታዲያ ቲቪና ሀዘን ምን አገናኘው? በማለት መልሶላታል። ሐዘን ሐዘን ነው። አንተ ግን እንዴት ራስን ታዝናናለህ እያለችም ባትም ወተብህ የምትለውን ካሌብን የሚፈለገውን ያህል ስላልሆነላት እየተጨቃጨቀችውም ነበረ። ታዲያ የቲና ቀጣይ እቅድ ምን ሊሆን ይችላል? ዳንኤል እያጣራት ነው። ማለትም ምንድነው ከዚህ በኋላ የምትፈልገው በማለት ጠይቋታል። ያው እንግዲህ ሄኔ የካሌብ ሚስት እስከሆንኩ ድረስ ካሌብን እገድለውና ከዛ በኋላ ሀብት ንብረቱን በስሜ ይዛወራል፣ እኔ እናንተም እንጋባለን በማለት ለዳንኤል ነግረዋለች። ዳንኤልም ከሱ ልጅ እስካልወለድሽ ድረስ እንዴት ያንቺ ሊሆን ይችላል፣ በፍጹም የማይሆን ነገር አታስቢ በማለትም ነግሯታል። እርሷም ካንተ ወልድና የካሌብ ነው እላለው በማለት ሀብት ንብረቱን ለመውረስ ሀመች ሁኔታ የፈጠረላት ስለ መሰላትም እንደዚህ አይነት ሀሳብም አምተታለች። ዳኒኤል ግን በሀሳቡ በፍጹም ወይ ፍንክች ብሏታል። ዳኒኤል እና ካሌብ እስካሁን ተነጋግረው የማያውቁትን ዛሬ ግን አባባ ሂደህ እሱን መጀመሪያ ይቅርታ መጠየቅ ይኖርብሃል በማለት ስለነገሩት ዛሬ ላይ ካሌብን እባክህን ይቅርታ አድርግልኝ በእርግጥ በድያለሁ በማለት እያንዳንዱ ላ የመጣበትን ታሪክ በማስታወስም ካሌብ ይቅርታ እንዲጠይቀውም አድርጎታል። ካሌብ እኔም ይቅር ብያለሁ የሚል ምላሽም ሰጥቶታል። ኒላ አሁን ካሌብ ይቅርታ ስላደረገለትም በጣም ደስ ብሎታል። በስተ መጨረሻም ቴና ያወራችውን አንድ ባንድ ካሌብ ስለሰማ እጅግ በጣም ስሜታዊ ሆኖም ተናዶ በቴና ላይ አንዳች ነገር ማድረግ እንዳለበትም የወሰነ ይመስላል። በስተ መጨረሻም ለትሁት ሁሉንም ነገር ዳንኤል ነግሯታል። ካሌብን አስገድላለሁ እያለች ስለሆነ ቅድመ ጥንቃቄ እንዲያደርግ ይህን ነገር በግልጽ መናገር ይኖርብናል በማለትም ለትሁት ነግሯታል። ትሁትም ምንም አታመጣም የእርሷ ፉከራ እንደሆነ መቼም ያለ ነው በማለት ነግረዋለች። ሴቪም የቲና ፉከራና ዛቻ በጆሮ ሰምቶ ስለነበረ አሁን ላይ በጣም ተናዶ እርሷን ሽጉጥ በማቀባበል እየተጠባበቃት ነበረ። አጅሬ የቲናን በማስመሰል የኔ ጌታ በማለት ዘላ ልትጠመጠምበት ያሰበች ትመስላለች። ሆኖም ጌታ ሽንፈልጌ በማለችም ሽጉጡ ነዳይ ወላይ ደቅኖባታል ና በጣም ፈርታለች። ማን ደርሶ ሊያስጥላት ይችል ይሆን? ትሁት ወይስ ዳንኤል ማንኛቸው ይደርሱላታል ለማንኛውም ግን ካሌብ ዛሬ የተመካከሉትን በማፍረስ ስሜታዊ በመሆንም ሽጉጥ መደቀኑ በአባቱ በኩል ምን አይነት ቅራኔ ሊፈጥርበት ይችላል እንግዲህ ከዚህ በፊትም እባክህ ልጄ ተረጋጋ አንድም ነገር እንዳታበላሽብኝ በማለት ልጃቸውን ያስጠነቀቁት ሲሆን ካሌብ ግን አላስችለው እያለ ብዙ ነገሮችን የሽማግሌውን እቅድ እያፈረሰበት ይገኛል ወቅቱ ዳንኤልና ቲና የፍቅር ግንኙነት እንዳላቸው ለኤደን በመናገር ኤደን አሁን ይቅርታ አላደርግልህም በማለት በዳንኤል ላይ ፊቱን ዞራበት ትገኛለች። ዛሬ ላይ ምንም እንኳን በአባዬ ያደረገው ጀብድ ቢያስደንቃትም፣ ይህ ጉዳይ ግን እንዴት ብዬ ይቅርታ አደርጋለሁ በሚል በልቦናዋ ከባድ ክፍተት እንደፈጠረባትም ተመልክተናል። የሚቀጥለውስ እነዚህ ጥንዶች ወደ ነበረ ፍቅራቸው ይመልሱ ይሆን? ካሌቭ ና የቴና ፍጥጫዋ እስከምን ላይ ይደርሳል? ጨኩኖ ሽጉጡን ይተኩሰዋል ወይስ ሰው ደርሶ ያስጥላታል? የቴና ነገር የቆጡና ወርድ ብላ የብብቷን ጣለች ነውና ዝታ የሰዎችን ነገር ለራሷ ለማድረግ ካላት ስግብግብነት የተነሳ ዋጋ እየከፈለች ትገኛለች። ታዲያ እስካሁን የመጣችባቸው የክፋት መንገዶችም አንዱም ሳይሳካላት ይኸው ዛሬ ላይም ደርሳለች። ሆኖም ህይወቷን እስከ መፈታተን ደረጃ እያደረሳት ክፋቷ። መጨረሻዋስ ምን ሊሆን ይችላል? ለማንኛውም ግን የክፉ ሰው መጨረሻ አወዳደቁ እየከፋ ነው። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? ተከታትዬ ማቀርብላችሁ ይሆናል። ለዛሬ ትሁት ድራማ ክፍል አርባ ሶስት ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ስለ ቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።